ይሄው የፈራ የፈራሁ ጋይስ ምን ብያችሁ ነበረ ሰሞኑን፣ አብርሽ ፍቅር ይዞኛል ያለ ነው ጋይስ። በፍቅር አበደ። በማን ፍቅር? በሄርሜላ ፍቅር አብዷል ጋይስ። መላ በሉት እንግዲህ። ምንም ማረግ አይቻልም። እናንተ ትላንትና የሰራችሁ ምን ያመጣሉ እኮ ነው። ትላንትና ብዙ ስንጨጨን ነበር። ስድቡን መስማ ጥጥ አድርጎት፣ ጥጥ አድርጎት አብርሽ ማለት ነው ጋይስ፣ አብረሽ ጀግናው ማለት ነው። ይሄ ጀግንነት አይአስብልም ግባ ነገራችን ላይ ይሄ ቅርታ አርጉልን፣ ሌላ ነገር ነው። ኤኒዌይስ ልቡን አደንድኑታል ማለት ነው። እኔ ግን ሩታ ምን ይሰማት ሁን ጋይስ ወይስ ተመካክራችሁ ሩታን ታውቃለች? ይሄ ነገር ግራ ገብቶኛል ጋይስ። ለምን አብርሸ ትዳሩን ያጣ ወንድ የመሰለኝ ስላለ ሆነ እኔ የተዋጠልኝ አይደለም ጋይስ። እና ከሄርሜላ እንግዲህ ፍቅር ይዞኛል ብሏል ጋይስ ያበደ ነው መላ በሉት፣ ሄዳችሁ ማለት ነው ጋይስ። እንዲ ፍቅር ዞኛለ ያለ ነው ጋይስ። ይሄ ቅርታ ርጉልኝ፣ ጥሩ አይደለም አብርሸ። ወደ ራሴ ተመለስ። ዛሬ ከፈልክ ይመስላል። ገና ልጅ ነለ፣ ገና ወጣት ነ፣ ትወርቅ አለ ገባ። ሚኪ ከዚህ በፊት በጣም ከፍ ከፍ ሲያደርጉ ነበር፣ ዛሬ ግን ተመልሶ ሌባ ሌባ የተባለ ነው። ገባችሁ አይደለ? አንደንም የሚያነሳ ኢትዮጵያ ዘው